ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም ተመልሰናል። ትላንትና ብዙ ያልተቋጨ ነገሮች ነበሩን። በጣም በጣም ደባሪ ነገር ነው የሰማነው ትላንትና፣ ታውቃላችሁ፣ በጣም አስነዋሪ ነገር ነው። እኔ የሄርሜላ ነገር አይገርመኝም፣ እሷ ፍቅር አውሯት ሊሆን ይችላል። ነገር ግን የጓደኞቹ በጣም አሳፋሪ ድርጊት ነው። ሰው ባለትዳሩ ሆኖ የፍቅር ጥያቄ እንዲቀርብለት መጋበዝና መጥራት፣ ምላሽ እንዲሰጥ ማድረግ ራሱ እኔ በራሱ አሳፋሪ ነገር ነው ብዬ ነው ማስበው። የእውነት ነው ምላችሁ በጣም ደባሪ ነገር ነው። በህይወታቸው ውስጥ ትልቁ ውለታ ለዋለላቸው ሰው እንደዚህ አይነት ነገር ይጠበቃል ብዬ አላስብም። ሲሆን ሲሆን ሄርሜላን መክረው መመለስ ነበር ያለባቸው፣ ግን እነሱ የከፋ ነገር ጭራሽ የማይሆን ሀሳብ ነው ያሰቡት። የኒዌስ ቤተሰቦቻችን ይህን ቪዲዮ እስከ መጨረሻ መከታተላችሁን እንዳትረሱ፣ ሼር ላይክ፣ ሰብስክራይብ። እስቲ አብርሃም ምን እንደሚል እኒ እንግዲህ እኔ እኮ እንደ ጓደኛ ርገሽ ነው አቅርበሽ እስከዛሬ ያለ ነው ዛ ነበር ያሰብኩት፣ ግን ነገሮች በጣም እየከበደው ነው ከአቅሜ በላይ ሆኗል። እና ደግሞ ጓደኝነቱ ቀርቶ ፍቅር ውስጥ ገብቻለሁ። ምንም ማድረግ አልችልም። ይህ ነገር ፈልጌው አይደለም። አብሽ በቃ ከቀን በቀን ከቀን በቀን ላንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው ከአንተ ጋር ተለያይቼ የምኖረው ነው ምንም ሂበት ነው ብዬ ልቀበሏቸል ደስተኛ እየሆንኩኝ አይደለም። እና ቆይ እኔ እኔ ያልገባኝ መፍትሄው ምንድን ነው እውነት? አብርሃም ተቀብሏት ነው ማለት ነው? ሰላሟን የምታገኘው ሄርሜላ እንደዛ ነው የምታስበው ማለት ነው? እኔ ይውላችሁ ይሄንን አጋጣሚ ተጠቅመው እንዲጠይቅ ያደረጉበት ምክንያት ራሱ ከሩታ ጋር ስለተጣላ ትልቅ አድቫንቴጅ ይሆናል ብላ ስላሰበች ነው ሄርሜላ፣ እንጂ እስከ ዛሬ ድረስ አልከበዳትም ማለት ነው ወይስ ምንድን ነው? እኔ ኮ ግራ የገባኝ ነገር እሱ ብቻ ነው። መሆን የነበረበትና መደረግ የነበረበት ከዚህ በፊት ጠይቀው ከህይወቱ መውጣት ነበረባት። ይህን ሁሉ ድርጊት አድርጋ ካለያየቻቸው በኋላ አሁን የፍቅር ጥያቄ ማቅረብ ምን የሚሉት ነው? እንደዚህ ነው እንዲ፣ ፍቅሯ እንደዚህ ነው የምትወደው ትዳሩን እያለያየች ጓደኛ መስላ ከዛ በኋላ ሌላ ታሪክ ከፈጸመች በኋላ ማለት ነው። ይህ ኮ ከባድ ነገር ነው። እና ትዳሩን ፈቶ ይምጣ ነው የምትይው? ምንድን ነው ቆይ

ልጅ እንዳለው እረስታለች ለዛውም ከተወለደ አንድ ወር ያልሞላው ልጅ እንዳለው ራሱ እረስታለች። እኔ ፍቅር የፈለገ እውር ሊያደርግ ይችላል፣ ግን በዚህ ደረጃ ያሳውራችኋል ብዬ አላስብም። ምንም ያህል ምንም ያህል ያንን ሰው ብትወዱት በዚህ ደረጃ ግን እውር ሆናችሁ ፍቅሬን ተቀበለኝ ብላችሁ ለባለ ትዳር ታቀርባላችሁ ብዬ እኔ ማንንም ሰው እንደዚህ ያደርጋል ብዬ አላስብም። ሄርሜላ ምን እንደነካት አላውቅም። አሁን እኔ እነዚህ ልጆች ራሱ እዚህ ምን እንደሚሰሩ በጣም እኮ በጣም ደባሪ ልጆች ናቸው፣ በጣም አስጠሊት የሆኑ ልጆች ናቸው። ዝሙትን እንዴት ሰው ዝሙት እኮ ነው ይሄ እኮ በቃ ይሄ እኮ ከትዳር ውጪ እንደዚህ አይነት ነገር እኮ ማድረግ እኮ ባለትዳር እንደዚህ አይነት ነገር እንዲያደርግ መጋበዝ ራሱ እኮ ትክክለኛ ነገር አይደለም። ይህ በጣም መጥፎ አስነዋሪ ነገር ነው። ባህላችን ራሱ ያልሆነ ነገር። አብሽ እና ሰላሳ ሰው ነገሮችን ከአንተ ጋር በማሳለፈው ነገር ወደ ፍቅር እየተገፋፋሁ ነው ያለሁት፣ እና ይህን ነገር ደግሞ ሞርስ ላይ ይህ ነው የገባኝ፣ ሳጣህ ነው የገባኝ። ለዛ ነው አብሽ ቀናበል ሚስት ምልክ እንዳት ነኪን ተናደምና እንደዚህ አይነት ውሳኔ ይተወሰን ነው። በጣም አሪፍ አብርሃም ባይዘወይ እንደዚህ አይነት ነገር ነው አንተ ላይ ሪያክት ማድረግ ያለብህ። ባለትዳር እንደሆን እያወቀች ይህንን ነገር ስላደረገች ሁ እንዳት ንኪ ነው ማለት ያለብህ ደግሞ ጓደኞች አያውቁም ምናምን፣ ከዚህ በፊት መቼ ነው የሚያውቁት ምናምን ብለህ አብረው የሰሩት ስራ ነው። ምንም ነገር መረዳት ያለብህ ነገር ቢኖር አብሮ የጠነሰሱት ነገር እዚህ ድረስ ለ50 ሺህ ሰርፕራይዝ ብለው የጠሩ የእሷ ጉዳይ ምናምን ነው ይህንን በደንብ ልትገነዘብ ይገባል እነሱን ዩቲዩብ ታሰራለ እንዲያልፈላቸው እንዲያድጉ ታደርጋለህ እነሱ ግን በትዳር ላይ ሌላ ሰው አምጥተውብህ አንተ ወደ እሷ እንድትገባ ያመቻቻሉ መንገድ ምን አይነት ጓደኞች እንዳለሁ ራሱ አላውቅም ያሳዘነኛል ዛሬ በእውነት ያለበትን ሁኔታ ማቃለው ግን ደግሞ ደብቄውም የጠቀመኝ ነገር የለም ስለዚህ ቢያንስ ልንገርህ አብርሽ ማፍቀር ደግሞ ኃጢአት አደለም ማፍቀር ኃጢአት አይደለም። በርግጥ ልክ ነሽ። ነገር ግን ባለትዳር ማፍቀር ትክክል አይደለም። ባስ አንድ ሰው ፍቅረኛ እያለው አሳብሽን ወደዛ መገፋፋትሽ እራሱ ትክክል አይደለም። ከዛ ደሞ ሲያልፍ ትዳር እያለው የፍቅር ጥያቄ መጠየቅሽ ነው ኃጢአቱ። እንደገና ፍቅርሽን እንዲጠብ እንዲቀበልሽ አስብሽ ኬክ አዘጋጅተሽ በሰብስክራይበር ሰበብ ልጁን ፍቅሬን ተቀበል ማለትሽ ግን ኃጢአት ነው። ይሄ ከኃጢአትም ትልቅ ኃጢአት ነው። እናቱ አንተ እንደስተኛ ማድረግ ነው የምትፈልገው? በ እንደሚስት ዝቅ ብዬ እንኳን አክብሪክ ብስትክልኑሩክ አረ እቺ ቅኔ መሆኗ ነው ለሩታ ዝቅ ብለሽ የምታኑሪው ሩታ እየናቀች ነው ከዚህ በፊትም እኮ ባልሽን አክብሬ አክብሬ ብለሽ ስትናገሪ አልጣመኝም ነበር ይህ ልጅ አሁንም አይምሮሽ ላይ ምንድን ነው ያለው ልጁ ባለትዳር ነው እንደት ነው ኧረ ቤተሰብ እንደት ነው ይህች ልጅ እያሰበች ያለችው ምንድን ነው እንደዚህ ድፍን ያደረጋት ቆይ አንተ ዝም ብለህ ጊዜ ስ ሳ ስ ጌታ አስደስትለው

እንዳታስቡ በምንም አይነት መንገድ እንዳታስቡ። እኔ እስከ ዛሬ ድረስ አብርሃምን ጨቅጭቄ ጨቅጭቄ ወቅሽ ያዋለሁ አደለ? እንደዚህ አይነት ነገር ሲያደርግ ግን ያስደስተኛል። በቃ እንደ ወንድ እንዳባወራ ለትዳሩ ሲቆም ሰው ያስደስታል። ምንም ቢሆን ሩታን እንደሚወዳት ማሳየት አለበት ብለን ነበረ። እንደዚህ ነው ሁሌ ራሱን መግለጽ ያለበት አብርሃም እንጂ ልፍስፍስ ሲል ደስ አይለው። ከዚህ በኋላ ውሳኔውና አቋሙ ከዚህ ንቅንቅ የሚል ከሆነ የእውነት አብርሃም ሰው ብለን አንጠረውም። በቃ ወንድ መሆን ካለበት እንደዚህ ነው በቃ

እኔ አብርሃም እውነት እውነት እላችኋለሁ፣ ማለት ነው ማድረግ ያለበት እሷን ብቻ አይደለም ከህይወቱ ማስወጣት፣ እንደዚህ አይነት በቃ ምን ምን ልበላቸው፣ እኔ መስደብ ራሱ ይከብደኛል። እነዚህ የእውነት መሰሪ የሆኑ ጓደኞች ነው ያሉት። እንደዚህ አይነት ሰዎች ነው ከህይወቱ ማስወጣት ያለበት አብርሃም። ክሊርሊ አያስፈልጉም። በቃ ባለትዳር ሆኖ እንዲማግጥ የሚገፋፉ ሰዎች ምንም ጥቅም የላቸው። አብርሃም ተሳስቶ ወይ በሀሳቡ እንትን ብሎ ከሩታ ጋር ስለተጣለ በልህ ቢቀበላ ስትዳሩ ተበተነ ማለት አይደለም። ለልጁ አያስቡም እነሱ። አንድ ነገር ስመኝ ሰማኝ ቦታ ለመስጠት ነው። የሰው ልጅ እወድሃለሁ ሲባል በዚህ ልክ መናደድ የለበትም። መውደድ የተፈጥሮ ጠባይ ነው። በቃ አልፈለግም አልፈለግም የሚለውን መንገድ ነው። በዚህ ልክ መናደድ ምናምን ህይወት ውስጥ አትምጪ ማለት አይደለም መፍትሄው። አብርሃም እኛ አንተ እንድትደሰት እንጂ ሌላ ነገር አስበን ምናምን፣ ስለወደፊት ስላለፈው ህይወት አስበን አይደለም። እኔ አረ ተው እባካችሁ። አብርሃም በምንድን ነው የሚደሰተው? እናንተ እዚህ ጋር ሰርፕራይዝ አድርጋችሁት ከዛ ውሽማ ልፈጥሩለት ስትሉ በዚህ ነው የሚደሰተው አብርሃም? ውሽማ ሰታችሁት ምን አይነት ደስታ ነው የምታወሩት? ስለምን፣ ምን አይነት ደስታ ነው? እዚህ ጋር እየቀባጠራችሁ ያላችሁት፣ አጉል ነገር እያወራችሁ ያላችሁት እንዴ? ማግጥ እያላችሁት ተደሰት አለ እንዴ? ትዳርህና ልጅህንና ሚስትህን ተውና ተደሰት የሚባል ነገር አለ እንዴ? ምን አይነት አማርኛ ነው? መክራችሁ መመለስ ያቅታችሁ መሳሳታችሁ ሲገባችሁ እሱ ሌላ ነገር ሲያዞርባችሁ ነው እንዲ እሱን ለማሳመን እየጣራችሁ ያላችሁ። እሺ በላት ብትሉት ይቀላችኋል። አሁን ያላችሁ አማራጭ እሱ ብቻ ነው። እኔ ማከብርህና በጣም ውድ ጓደኛ ነው። ሄርሜላ ለአንተ ትልቅ ቦታ አላት። በጣም ነው የምታከብር፣ በጣም ነው የምትውድ። እንደውም ዛሬ በሴትነት አቅሞ ያቀረበችልን ፍቅር እንድትቀበላት ንፈልገው ገብቷል። ሌላ ነገር ምንም አሞኝ አይደለም። ምን አልኳቸው፣ በላት ብትሉ ይሻላል። በቃ እሺ በል ነው የሚሻለው እኮ አፈረጠው። ምን ሆነው ነው እነዚህ ልጆች? ምንድን ነው ያሳወራቸው? የሩታና የዚህ ልጅ ጸብ ምን ያህል ቢያስደሰታቸው ነው? አብርሃም ልጅ መውለዱን እንኳን ምን ያህል ቢዘነጉት ነው? እኔ በዚህ ደረጃ ሄርሜላን ተቀበላት ሚሉት፣ ህይወቱን ያመሰቃቀለች እኮ በዜ ሄርሜላና ሄርሜላ ናቸው። ሩታና አብርሃም እኮ በታሪክ በታሪክ ነው የምላቸው። አይጣሉም ነበር ሄርሜን ላባት ነው ሌላ ሰው አልገባባቸውም። በማለት እነዚህ ልጆች ይህን እያወቁ እንዴት ፍቅር ተቀበል ይባላል? ነውር አይደለ እንዴ? አይደለም። በቃ ይበቃል። ብዙ መስዋዕት እንከፍላለን። ይህን እናውቃለን፣ ብዙዎቻችን እናውቃለን። ግን እየተጎዳ ነው። እንደተጎዳ ግን ማንም እያወቀል የለም። አብርሃም ብዙ ስሜትህን አካፍለኛል። ግን ደግሞ አሁን ይበቃል። ገብቷል። አዛኝ ቅቤ አንጓች ይመስላል ይሄ አሁን እሱ የአብርሃምን ትዳር ለማቅናት ምናምን የጣር አይመስልም ከዚህ በፊት እነሱን ለማስታረቅ በጣም የሄደ ብዙ ርቀት የሄደ አይመስልም። እስቲ ምን አይነት ነገር አድርገህ ነው አብርሃም እንዲከበር ወይ ደግሞ አብርሃም ወደ ትዳሩ ተመልሶ ከሄርሜላ ሕይወት እንዲወጣ እና ወደ ትዳሩ እንዲመለስ ምን አይነት ነገር አድርገህ ነው ዛሬ ፍቅሯን ተቀበል ብለህ በኮንፊደንስ የምታወራው? እንዲህ ብላ አስጨንቃኛለች ብሎ ስለተናገረ ብቻ ነው ፍቅሩን ተቀበል የምትል ሄርሜላ ሂጅሊን ከመሪዎችን ይበትባል እኔ አሁን ያልገባኝ አንድ ነገር የጥሩነት መገለጫው ምን እንደሆነ ነው። ማለት የሰዎችን ትዳር ማፋታት ጥሩነት ነው እንዴ? ባለትዳርም የፍቅር ጥያቄ መጠየቅ ጥሩነት ነው እንዴ? ፍቅር ማንም ሰው ሊይዘው ይችላል። ነገር ግን ትዳር እያለው እያወቃችሁ ከሕይወቱ ገሸሽ ከማለት ውጭ በገገመው ፍቅር ይዞኛል ማለት እኔ ከነውር ውጭ ሌላ ነገር አይታይም። እኔ እንግዲህ ሌላ ሀሳብ ካላችሁ እውነት ኮመንት ላይ ግለጹልኝ እንጂ የምጠራበት ቃል የለኝም። ስሜትን ምን ምን ታዲያ የሚመለከተ ነገር ከሌለ ለምን አትወጣ? የልብ ጓደኛ እንደሆንክ እኮ በጣም አሳየኸን እኮ። አሁን ጓደኛው ነህ በጣም ታስብለት አለ። አንተ አሁን በቃ ለሱ ተቆርቁረህ ምናምን፣ ልጁን እስቲ አሁን ስለ ለልጁ ምን ልነግረው ነው? የእውነት ይሄ ልጅ አድጎ እኮ ብዙ ነገር ይጠይቃቸዋል? እናቱ ስለማታከብረው እንደ ሌላ ሴት የዳርኩለት ልትል ነው። ምንድን ነው ሀሳብህ ራሱ እኔ ለልጁ የምንነግረው ምክንያት ይኖርሃል። የሁለት ሰዎች እንትዳር አፋታ ከዛ ከሌላ ሰው ጋር ከዳርከው በኋላ መልስ ይኖርሃል አንተ ራሱ እንደው በህይወት ልትናገር የምትችለው ግን፣ ዛሬ ይበቃል። እንደዚህ ልከራከር የምችለውና እንትምለው ምንም ተጠቅሜ አይደለም። ገብቷል። ያንተ መከፋት፣ ያንተን መገፋት አይቼ ነው። ገብቷል። ደግሞ ብቻ የሆነ ብዙ ጊዜ ስትከፋና ስታለቅስ ሳይቻለሁ መኪና ውስጥ ምን ሆነ ነው ስለ አይ ምንም አይደለም እያልከኝ ብዙ ጊዜ ያሳፍራል ኤርሜላ ደሞ ማንም ባልነበረ ሰዓት ሁሉም በገፋ ሰዓት አይሆንም ባለ ሰዓት ደስታን ፈልጋ የመጣ ሴት ነበረች ገብቷል እኔ ቆይ ይሄን ልጅ ፕሮሞሽን እንዲሰራ ማን የቀጠረው ኤርሜላ ነች እንደቀጠረችው አብርሃም እሺ ብዙ ጊዜ ሊከፋ ይችላል ማንም ሰው ከባለቤት ጋ ሲጣላ ይከፋል ከተዳሩ ሲጣላ ይከፋል በዛ ላይ ልጁን ስለማየት ስለማይችል ይከፋል አብርሃም ደሞ ልጁን ስለሚናፈቀው ሊከፋ ይችላል ይሄ ግልጽ ነው እና ታዲያ መከፋትህ እንዲለቅ ሌላ ሚስት ነው እንዴ የሚሰጠው? ይሄ ልጅ እኮ ሲሆን ሲሆን ሁላችሁም ተባብራችሁ ሩታን እንደምንም ብላችሁ አግባብታችሁ ሄርሜላ ከሱ ህይወት እንደምንም እንድትርቅ ምንም ጉንኙነት እንደሌላ አሳምናችሁ ሩታ ወደ ህይወቱ እንድትመለስ እንጂ የተከፋው ሩታን ስላጣ እንጂ እኮ ሄርሜላን ስላጣ አደለም። ይሄ ልጅ አደለ እንዴ ትዳር አፋቱ። የትዳር ዋጋ እንደዚህ ረከሰ እንዴ ለእናንተ? በቃ ጋብቻ ማለት ቀለበት ማሰር ከዛ የሆነ ስጦታ መስጠት ማውለቅ ነው ማለት ነው እንደዛ? ነው የምታስቡት? በእኔ ምክንያት ነው ወይም ቡ ይፈጣው። ሽሽሽሽ ይሄ ነበር የቀራችሁ። ልጁ እንዲሞት ነው አሳባችሁ አይደለም? የማይፈልገውን ነገር እየነገራችሁ በማይጠብቀው መንገድ እየመጣችሁ እድሜ ልኩን የልጁን ሕይወት አመሰቃቅሉ። ጓደኛ መስላችሁ የምቀርቡት እሱ አሳልፎላችሁ፣ እናንተ ግን ለእሱ ክብር እንኳን የማትጨነቁ ስለሱ ቤተሰብ ስለሚያፈራው ነገር የማትጨነቁ በጣም ባለጌ የሆናችሁ ልጆች። ይኸው መጨረሻው እንደዚህ ያደረጋችሁት ልጁ በፊት ሄርሜላ ስንል ነበረ። እውነተኛ ማንነታችሁን ግን አሳይታችኋል። የእውነት ነው ምናል ኧረ ቤተሰብ በጣም በጣም በጣም ደባሪ ነው የዛሬ ደግሞ የእውነት ነው የምላችሁ እኔ አብርሃምን በጣም በተደጋጋሚ ብዙ ጊዜ ወቅሽው ሊሆን ይችላል ግን እውነት እኔ በእንደዚህ አይነት ሰዎች ከተከበበ ከአብርሃም እኔ ምንም ልጠብቅ አልችልም አብርሃም ላይ ምንም አይነት ፍርድ ልፈርድ አችል አስባችሁታል እንደዚህ ለእናንተ ህይወቱን ሙሉ የሰጠን ሰው መልሳችሁ ስትክዱት አስቡት ጓደኞቹ ያደረጉት ነገር የእውነት ከአይምሮ በላይ ነው በቃ እስከ ዛሬ ድረስ አብርሃም ለምንድነው ውሳኔዎች ላይ እንደዚህ እንትን የሚለው ለምንድን ነው ወስኖ ከኤርሚላ ቆርጦ ማይለየው በብዙ መንገድ ወቅሰኗል ይሄን ልጅ አይደለም። ነገር ግን ዛሬ የገባኝ ነገር ቢኖር ሁሌም እንዲያመነታ የሚያደርጉት ጓደኞቹ ናቸው። የጓደኛ ምክር ደግሞ ምን ያህል ተጽዕኖ እንዳለው ታውቃላችሁ በሰዎች አይምሮ ላይ ይሄው። በቃ በተለይ ይሄ አቤል የሚሉት ዛሬ ይኸው ቃየል ሆኖ ቁጭ አለ። በቃ ትክክለኛ የለበሰውን ማስክ አውጣ አንተ። ምትወዳትን ልጅ እንደዚህ ብታደርግና ሌላ ሰው መቶ ቢጠይቅህ ደስ ይልሃል? እንደዛ ነው የምታስበው? አብርሃም የእውነት እንደዚህ እንደዚህ እንደዚህ አይነት ሰዎች ላይ ተከቦ መልካም ነገር ይኖራል ብዬ አላስብ። በቃ በ አይደለም ሄርሜላ፣ እነዚህ ልጆች ራሱ መቀነስ አለባቸው ከሱ። መጥፎ ነገርን የሚያሳይ ሰው አስፈላጊ አይደለም ህይወታችሁ ውስጥ። መጣም ቀረም አይጠቅማችሁም። በጣም ያሳዝናል። የእውነት ዛሬ በጣም አስደባሪ ነገር ነው። ኤኒዌይ፣ ስለዚህ ዩቱብ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ኤኒ ሀሳብ ካላችሁ ኮመንት ላይ አሳውቁኝ። መልካም ምሽት ይሁንላችሁ፣ ይመቻችሁ።